ዛሬ ሀይሚ የቡራን ብቻ ሳይሆን እኛንም ለማሳመን የተጠቀመችበት መንገድ ሰው ከካሜራ ጀርባና ካሜራ ላይ የተለያየ ነው። እኔ ቀለበት እንዳደረግኩ እናንተ ማላመናችሁኝም፣ ነገር ግን ቀለበት አድርጊያለው ለዛም ደግሞ ይቅርታ በማለት መጥታለች። በነገራችን ላይ ጨረቃዎቹ በጣም ተናፍቀው ነበር። ዛሬ ሁለቱ ብቻቸው መጥተዋል። እንግዲህ ልጁ አልመጣም፣ ለዛም ደግሞ ደስ ብሎኛል። ምንም እንኳን ቢጨቃጨቁ፣ ምንም እንኳን ነገሮች ያው ተስተካክለው በፍቅር ባይመጡም፣ ሁለቱ አንድ ላይ መምጣታቸው ደግሞ ለእኛ ትልቅ ነው ነገር ነው። ቤተሰቦች የምሬ ነው ምላችሁኝ ና ቡራ ደግሞ ሲዋሩ ፊቱ ላይ ተስፋ የመቁረጥ ነገር ይታይበታል። እንደዛ ደግሞ መሆን የለበትም። ያንተ ንግሥት አራቶች ናት፣ መቸም ቢሆን በአንተ ላይ እንደዚህ እንደማታደረግ ጠንቅቀ ማወቅ አለብህ። እንኳን አደለም አንተ ሃይምዬን እኛ ራሳችን ጠንቅቀን እናቃታለን። ለዛም ነው እኛን ራሱ ለማሳመን ከካሜራ ጀርባ ና ከካሜራ ፊት የተለያየ ማንነት አለው ሰው ብላ የተናገረችው። ኦፍኮርስ አንዳንድ ሰዎች ከካሜራ ጀርባ ና ከካሜራ ፊት የተለያየ ማንነት አላችሁ ደግሞ በደንብ እናውቃለን። ነገር ግን ሀይሚ ከልጅነቷ ጀምራ ሀይሚና ቡራ ከካሜራ ጀርባ ሌላ ማንነት የላቸውም። ምክንያቱም አንደኛ ሀይሜን የምናውቃት ከልጅነቷ ጀምሮ ነው፣ ልክ ከአብርሽ ጋር ስትመጣ ጀምሮ እናውቃታለን። ሲቀጥል ደግሞ የተደበቀ ማንነት ቢኖራቸው ኖሮ ሁለቱም ቤተሰቦቻቸውን መጀመሪያ ካሜራ ላይ ወይንም ዩቲዩብ ላይ አምተው አያስተዋውቁም ነበርና እናንተ የተደበቀ ማንነት ስለሌላችሁ በደንብ ነው የምናውቃችሁ ሀይሚዬ የማይመስል ነገር ለሚስት ሀትንገር ይላል የሀገራችን ሰዎችና አንቺ ምንም እንኳን እንደዚህ ብትይ፣ እኔ ዛሬም ነገም በጥብጠሽ ራሱ ብግሺኝ ሀይሚ ከዚህ ልጅ ቀለበት አድርጋለች የሚለው ነገር መቼም አይዋጥልኝም። እና ዛሬ ብራንኩ ያልቃል ብዬ ጠብቄ ነበረ። ትናንት ነበር እንዲያውም እየጠበኩ የነበረው ነገር፣ ግን ትናንትና በአንዳንድ ነገሮች ላልተመቻቸው ቪዲዮ አልሰሩም። ዛሬ ሰርተዋል። ያው ቡራና ሀይሚ ናቸው የሰሩት። ልጁን እየጠበቁ ነው ቪዲዮ ያለቀው ነገር። ደግሞ ልጁ ይመጣና ፕራንክ እንደሆነ ሜቢ ሀይሚዬ ትናገራለች ብዬ ተስፋ አረጋለሁ። ምክንያቱም ፕራንክ ረዘም ሲል በህይወታችን ላይ ችግር ያመጣብናል። ዛሬ ቡራን እንዳያችሁ ትንሽ ፊቱ እንዴት ነው ተስፋ የመቁረጥ ነገር ነ የታየበት። ግን አነጋገሩ በጣም ተመችቶኛል ከምታስቡት በላይ ማለት፣ እኔስ ብሆን አይነት ስሜት ነው የተሰማው። እና ሀይሚዬ፣ እንግዲህ ያው ቀለበቱን ያደረኩለት እኮ በሰው ፊት ወይንም በጓደኞች ፊት ተንበርክኮ እሱ እንዳያፈር ብዬ ነው ቀለበቱን ያደረግኩለትና እኔ ሚስቱ መሆን እንደማልችል ደጋግሜ ነግሬዋለሁ። አሁን ግን ሲመጣ ቀለበቱን አፍንጫው ላይ ነው የምወረውርለት ስትል ቦራ ምንድን ያለው ሜቢ አንቺስ ብትሆኚ የሆነ ሰው ቀለበት አድርጎልሽ ከዛ ደግሞ አልፈልግሽም እንፋታ ብሎ ቀለበቱን ቢወረውርልሽ ምን አይነት ስሜት ይሰማሻል? እኔስ ብሆን ብሎ እንዲያውም እየተከራከራት ነበረ ፋሲል ሲመጣ ይቅርታ ጠይቀሽ የማትፈልጊ ከሆነ በስርዓት ቀለበቱን ትመልሽለታለሽ እንጂ የእሱ ጥፋት ሳይሆን የአንቺ ጥፋት ነው። ብሎ የመከራትሁላ ነበረ። ልክ እንደ ታላቅ ታላቅ የሆነ ሰው እናንተን እንደሚመክራችሁ ሁላ ማለት ነው፣ ቤተሰብና ይህንን ስሰማ ደስ አለኝ ማለት ሰዎች ከራሳቸው አበልጠው ለሌላ ሰው የሚጨነቅ ሰው ስታዩ እንዴት ደስ እንደሚል። ሌላ ሰዎች ብትሆኑ ቡራ ለሀይሚ እንዴት እንደሚሆን እንዴት እንደሚወዳት ታውቃላችሁ አይደል? ደግሞ ከሀይሚ አፍ አይደለም ይሄን ነገር የሰማው፣ ከፋሲል አፍ ነው የሰማው። ለሷ ቀለበት አርጌላት አለሁ አስሬላት አለውኝ ከሷ ጋር ግንኙነት አለን ቆይተና ምናምን የሚለውን ወሬ የሰማው ከ ልጁ ነው። እና ሌላ ሰው ቢሆን ምን ያደርጋል? ልጁን ጋር ይደባደባል፣ ከሀይሚ ጋርም ሊኳረፍ ሁላ ይችላል። ቡራ ያንደን አይደለም ያደረገው። ስቲል እንኳን ትናንትና ራሱ በሚሴጅ እንደዋሩ እየሰማችሁ ነው አይደል? በመካከላቸው ብዙም ቅሬታ አልተፈጠረም። ቡራ ግን ትንሽ ግራ ተጋብቷል። ምክንያቱም ሀይሚን ያቃታል፣ ያምናታል። እኛም እናውቃታለን ከአንተ በላይ ግን ደግሞ ስራ ስለሆነ ነው እየሰሩ ያሉ ቤተሰቦች፣ የምሬን ነው ምላችሁኝ። ና ከቡራ በጣም የተመቸኝ ነገር እኔ ብሆንስ ብሎ ማሰቡ። ብዙ ጊዜ እኔ ብሆንስ ብለን ብናስብ በሰዎች ላይ ክፉ ነገር አንመኝም፣ ክፉ ነገር አንናገርም፣ ሰዎችን አንሰድብም፣ ሰዎችን ከፍ ዝቅ አናረግም። ምክንያቱም እኔ ብሆንስ ብለን በራሳችን ስለምንወስደው ማለት ነው። ዛሬ እንግዲህ ሁለቱ አብረው መምጣታቸውን በጣም ደስ ብሎኛል፣ ከምታስቡት በላይ ማለት ነው። ሀይሚዬ እኛንም ለማሳመን እየሞከረች ነው። ሀይሚ ግን ማለት ነው በጣም ነው እንዲህ ቀለበት ያደረግሽው የኔ እናት፣ በጣም ነው ቀለበት ያደረግሽው። እንደው ስንት ጣትሽ ላይ ነው ግን ቀለበት ያደረገልሽ? አንድ ብቻ መሆን የለበትም። እና እኛ ቀለበቱን የምንጠብቀው ከቡራ ነው እንጂ ከሌላ ሰው አይደለም። የአራቶች እናት የቡራ ንግስት፣ ቡራም ደግሞ የአራቶች አባት ነው ነውና እኛ ልጆች ስንጠብቅ ጭራሽ ቡራ እንዲያውም እኔ በቃ በሁለት ሰው መካከል እኔ መግባት የለብኝም ሁላ ላይ እያለ ነበር እና ቤተሰቦች፣ ግን ሲመስለኝ እውነታው እንዴት መሰላችሁ ማለት ሀይሚዬም በደንብ ነው የምናውቃት እኛም፣ ቡራም ያውቃታል መቼም ከኛ በላይ ራሱ ቡራ ሊያውቃት ይችላል እና ሀይሚዬ በምን ውስጥ በምን ጊዜ ነው ከፋሲል ጋር ቀለበት የምታደርገው? ስለዚህ ይሄ ነገር ምንድን ነው? ቡራ ሀይሚ እና ፋሲል ተነጋግረው አብረው እየሰሩበት ይመስለኛል። ያን ነገር ነው ስሜት የሚያስተጋባው። ምክንያቱም ሀይሚ ከቡራ አልፎ እኛ እኔ ራሱ እኔ ራሱ ፈርሚላት መስክሪላት ብባል እኔ በደንብ ነው መሰክርላት ማለት። በቃ ምን አይነት ልጅ እንደሆነች በቃ አይታችሁ መረዳት ትችላላችሁ፣ አደል? ምንም አይነት ድብቅ ማንነት የለሽም። ሀይሚ ምንም አይነት ድብቅ ማንነት የለሽም እና እንኳን አይደለም ቀለበት ደረጃ ሊደረስ ማለት ነው። ግን የሚገርማችሁ ነገር በቃ ሁለቱ አጠገብ ላጠገብ ሆናቸው መጨቃጨቃቸው ስራቸው ምናምን በጣም ያስገርመኛል። ጀግና ናቸው፣ ችሎታ አላቸው። የምሬ ነው የምላችሁኝ እና ትናንትናም ልጁ ስላልተመቸው ነው ያልመጣ ነው ብላለች ሀይሚዬ። ግን ጎርፍ ነበረ አዲስ አበባ ላይ ዝናብ ነበረ። ያም ጭምር መቅረጽ አይችሉም መቼም ዝናብ ከሆነ ሁለቱ አንድ ላይ ተገናኝተው መቅረጽ አይችሉም። ቡራም ደግሞ እውነትና ሪል ቢሆን ማለት ነው ፊቱ ላይ ያስታውቃ ሲጀመር ማለት ነው። እውነትና ሪል ቢሆን እንዴ ቀውጠዋል። እኔም ዝም አልልም፣ ምክንያቱም በጣም ነው የሚያስጠላው። አስባችሁታል። አሁን ለምሳሌ እውነት ቢሆን ሀይሚ ከዛ ልጅ ጋር ቀለበት አደረገች ሀይሚ ሰት ነግሮ ደግሞ ያ ልጁ መጥቶ ለቡራ ነገረው። በጣም ነው የሚያበሳጨው። ማለት ወንድ ልጅ ክብሩ ላይ አይደራደርም። ይሄ ደግሞ ክብር ማሳጣት ነው። ገባቸሁ አይደለ? ከአንድ ወንድ ጋር ያለች ሴት ቡራ አብሯት እንደሆነ ሲሰማው በጣም ነው የሚያ ያበሳጨውና እውነት አይደለም። እውነት ቢሆን በጣም እንዲህ በጣም ትልቅ ደረጃ ያዳርሳል። ቢሆንም ግን ለሌላ ሰው ትምህርት ይሰጣል ብዬ ነው የማስበው። አንዳንድ ወንዶች አላችሁ መማር መቻል አለባችሁ። አንዳንድ ሴቶችም አላችሁ ከአንዱ ጋር ቀለበት ታደርጉና ልክ የተሻለ ሰው ቆንጆ፣ ወይም ሀብታም የሆነ ነገር ስታዩ ያን ሰውዬ ላሽ ብላችሁ ቀለበቱን አውርቃችሁ ከዛ ወደዛ ሰው ክርብት ግልበጥ የምትሉ ሴቶች ከሀይሚ ትምህርት እያስተማረቻችሁ ይመስለኛል። ቡራም ደግሞ ተመሳሳይ ለምን ካላችሁ ተመሳሳይ ያልኩበት ምክንያት ከራሱ በላይ ለፋሲል ነበር እያሰበ ያለው። ይቅርታ ተጠይቀዋለሽ፣ ቀለበቱን ስመልሽ ደግሞ አንቺ ነሽ ጥፋተኛ፣ ጥፋትሽን አምነሽ ይቅርታ ጠይቀሽ በስርዓት ተግባብታችሁ ነው ካልፈለግሽ ቀለበቱን መመለስ ያለብሽ እያለ ሀይሚን እየመከራት ነበር። እና ትግስት ሊኖራችሁ ግድ ይላል። አስተዋይ መሆን መቻል አለባችሁ። ነገ በን የሚባል ነገር አለና ሜቢ ኒ ብሆን ብላችሁ ማሰብ መቻል አለባችሁና ትምህርት ይሰጣል። ነገር ግን ሀይሚና ቡራ መካከል ምንም የተፈጠረ ነገር የለም። ፋሲልም የራሱ ሕይወት ያለው ሰው ነው። ከዚህ በፊትም ከአንድም ሁለት ሶስት ቦታ ላይ ሰርቷል። አይታችኋል። ደግሞ አንድ ወር ራሱ አልሆነውም፣ ሶስት ሳምንት፣ አራት ሳምንት ነው። አፈቅራችኋለ ፍቅረኛ ሞሽነን ምናምን ብሎ የሰራው ከሶፊን ና ሰላምን ማለት ነው። ሁለቱን እና ያው ቤተሰብ ናችሁ ማለት ትችላላችሁ። ጓደኛ ሞሽ ናቸው። የጆሲ ጓደኛ ማለት መቼም ጆሲና ቡራ በጣም ይቀ ያቀራርባሉ ከምታስቡት በላይ ስለዚህ፣ የቡራንም ያውቀዋል ልጁ ማለት ነው። እና ቤተሰቦች ስራ ነው እየሰሩ ነው። የምትጨነቁ ሰዎች ካላችሁ እራሳችሁን አረጋጉ። ፕራንክን ቢሆን ለአንድ ቀን እንደ በዛ ከተባለ ሁለት ቀን ፕራንክን የማቀው ለአንድ አንድ ቪዲዮ ስሰራበት ነው። ከበዛ ደግሞ ሁለት ቀን ብሰሩ መልካም ነው። አይዲያ ቀሪየር ስታደርጉም አላደል ሰውም ይሳባል ትላላችሁ። ቤተሰቦች ብቻ ያው ላይክና ሼር እያደረጋችሁ አበረታቷቸው። ምክንያቱም ስራ እስከሆነ ድረስ እነሱም ስራቸውን ይስሩ እናንተ ማበረታቷቸው፣ ነገ እንግዲህ ትክክለኛው ነገር ተነግሮት ወይንም ትክክለኛውን ነገር ይዘ ይመጣሉ ብያስባሉ ወይንም ይቀጥሉበታል ብቻ ባባይ